ሰላም፣ ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደና ናቸው ወይ? ደና ናኝ ኔ እግዚአብሔር ይመስገን። ቆይታ ሁሉ ሰላም ነው። የጨረቃ ፋሚሊዎች ያላችሁበት ቦታ ሰላማችሁ ይብዛ። እንዴት ናችሁ ወይ? እኔ ደና ናኝ እግዚአብሔር ይመስገን። ልብ ላይ ማተው ነበረ ጨረቆች ማለት ነው እና ማታ ደስ ይለኛል እና ግን እነሱ ገብቶ ሲያወሩ አላዩም እና ግን ዘፈን የከፈትኩት ሰዓት ነው ማለት ስንት ሰዓት መሰላችሁ? አስር ሰዓት ተኩል ላይ ነው ገባውኝ ማለት ነው ማለት በቃ አስራ አንድ ሰዓት ላይ ማለት ነው አየሁት። እነሱ የዱባይ አስራ አንድ ሰዓት አካባቢ ላይ ነው እና በጣም ደስ የሚል ጊዜ አሳልፎ ነበረ እና በቃ እነሱ ግን ሁሌም አሸናፊ ናቸው። ዴቪ ላይ ማለት ጌም ተጫወቶ ነበረ እና ማን ነው ሲሙ ማን ነው ግን ሲሙ ራሱ አያዝ አለኝ። ከፋኪያ ቪዲዮ ሚሰራ ልጅ ጋር ጌም ተጫውቶ ነበር ብቻ እና በጣም ሁሌም ጀግኖች ናቸው። ሁሌም ቀብረር በሉ የኛ ቀብረሮች። እና ብቻ አንዳንድ ኮሜንቶች ትናንትና ማታ ጀ በጣም ነው የገረመኝ። ቤተሰቡ ወይኔ፣ ወይኔ፣ ወይኔ፣ ወይኔ እናንተ ልጆች ማለት ነው ግን ምን ናችሁ? ነው ረበስማ አም ወልዴ ተው እንጂ እንደ ሰውን የሚያሸማቅቅ ነገር አታረጉ። ጌታ እንደ ሊብ ላይም እንደዛ ትላላችሁ እና ዩቱብ ኮሜንት ላይም እንደዚህ ትላላችሁ እንዴ። አታፍሩም እንዴ ወይ ጉድ እና እንደዚህ ያተበለው እና ያው አንዳንዴ ዝም ብለን የምናወራቸው ነገር ማውራት ማውራት ብቻ ስለምንችል ብቻ ማውራት የለብንም እኮ አንዳንዴ ማሰብ አለብንና እንድናስብ እግዚአብሔር ልብ ይስጠን። አዎ፣ አሜን ብላችሁ ተቀበሉና እማማው ደግሞ በጣም አምሮባታል። የኔ ጨረቃ የኔ ቆንጂዬ ሁሌም እንዲያማረብሽ ነው አንቺ ያው እንዲያምር እንዲያማረብሽ ነው። እና ጠላቶችሽ ትላንትና አይነጣፊዎች ምን ሆነ አቸው ግን እኔ እኮ ገርም ነው እምትለኝ እና ደስ ይለኛል። በቃ ፋብለሽ እንደዛ ነ የታፓቱ ይቃጠል እና እናንተ ፋሴት ሊሆን ራሱ እንዴት እንዴት ደስ የምለኝ ማዳም በትኮ ስራ ተረጋግቼ ነው ምሰራው ነ እውነት ስነግራችሁ፣ ብሩክ እና ሄሚ ሰላም ሲሆኑ እኔት ስራዬ ተረጋግቼ በቃ በቃ የተረጋጋ መንፈስ ነው ውስጤ ላይ የሚሰማኝ ማለት ነው። ገባችሁ አላቅም። በጣም ደስ ይለኛል እኔ እና በቃ እኔ አላቅም። አንዳንድ ወይ ቪዲዮ ዛሬ ምንነት ቪዲዮ የሚለቁት ይሁን ዛሬ ምንነት ቪዲዮ ነው የሚሰሩት ምንነት ቪዲዮ ነው ምንነት ነገር ይመጣል ብዬ አስባለሁ ማለት ነው፣ ገባችሁ። ግን ይሄ ለእነሱ ጥላቻ ኖሮ ሳይሆን ወይም እነሱ ሳይሆን ሁሉም ሰላም ሆኖ እንዲኖር ፈልጌ ነው። ሰላም ሆኖ በቃ ሰላሙን ብቻ ነው እኔ የሚፈልጉ። እነሱ ሁሌም ሰላም ሲሆኑ እኛም ደስ ይለናል። እኔ እንጂ ግን አሉ አንዳንዶች ወዳጅ መሳይ አስመሳዮች ሊብ ሲመጡ የምታወሩት ነገር አንዳንድ የማታውቁ ልጆች አሉ። እንደዚህ ነው እንዴ? ምን ይሸ ነው? ጌታ የደረስልኝ እና የኔ ጨረቃዬ የኔ ቆንጅዬ የኔ እንቁ ሴት ፋባይልኝ አንቺ ፋሲቴኔ እንዴት ደስ የሚለኝ ጸጉሯ ተሰርታ ዘና ቢላ ቀብረር ቢላ መጣች። ይኔ እናት የኔ እናት አንቺን ሳይሽ ራሱ ይኔ እኮ ጨለማ ነው እንደ ብርሃን የሚሆነው ማለት ነውና ደስ ብሎኛል። እነሱን ስላየው እና ትላንትና ደሞ የመጡት ከራሴሽ በላይ ለሰው ነው የምታስቢው። ምን ምን እንደምልሽ ራሱ አላቅም ሰምረት ቤት ማታለች ማለት ፕራንክ እንትን ስላላት ደግሞ እሷ ከራሷ በላይ ሰው እንዲያድግ ሰው ከፊቷ ላይ እንዲደርስ ትፈልጋለች፣ እና አያችሁት? ለሰው ምን ያክል እንደሚታስብ ሰው ደግሞ ትልቅ ቦታ ደርሶ ማየት ትፈልጋለች። የኔ ትንሽዬ የኔ ደባም ሴት፣ ምን አባቴ ሊሆን የልች ላንቺ ግን እና ያው ንጉሱም ደግሞ ሌላ ቤት እሷም ሌላ ቤት ነው የማጡትና ደስ ብሎናል ብቻ እናንተ ሳትቀሩ ካየሁ እኔ ይበቃኛል። የትም ነው እናንተ ግና እንዳትቀሩ እንጂ የትም ለቲክቶክ ለም የትም ይሁን የሌላ ሰው ቤትም ቢሆን ካየሁ ደስ ይለኛል። እሶኬ ችግር የለብኝም ማለት ነው። እና ዛሬም ደግሞ የምር ድምቅ ብሎ ይመጣሉ ብዬ አስባለኝ ና እና እኔ በተረፈ ምን እንደምላችሁ ታውቃላችሁ የምር የሆነ ቦታ ሄዳችሁ ወይም ቲክቶክ ሊብ ሲመጡ እና ዩቱብ ላይም ቢሆን የትም ይሁን የምር የሆነ ማጽፋፉ የምትጽፉት ኮሜንቶች ምን እንጃ እራሳችሁ ቃኝና እግዚአብሔር እኮ የኛ ጭንቅላት ወይ እንትን የሰጣው እንድናይና እንድናስብ ነው እኮ፣ አይደል እንዴ? የሰው እንትን ሲመጡ የሚጎዳ ኮሜንቶች አትስጡ። በእውነት በጣም ነው የሚደብረው እንዴ። ባየሄዳችሁበት ቦታ የምትጽፉት ኮሜንቶች እን መጻፍ ብቻ ስለቻላችሁ ብታትጻፉ እንዴ የምር በጣም ምከብዳል እኮ ተው ተው ተው፣ ወዮ ወዮ። እና እንደዛ አይላቸው ያለው የአውረር ነገር ላይ ቅሬ ያሰኘው ነገር ካለ ይቅርታ እና ቤተሰቦች ለምንድነው አንድ ሺ ማታስከቡኝ? እኔ በእናታችሁ የምር ሀይሚ እና ቡሩክ የምትወዱት ልጆች በእግዚአብሔር በእውነት አንድ ሺ አስከቡኝ። ወይኔ በላቸው በቃ እንዲታስከቡኝ አንድ ሺህ፣ ይቅና መቶ ራሱ አላስገባችሁኝ እስካሁን ድረስ ማለት ነው። ይገርማል። እንግዲህ እና ችግር የለም እንታገሳለን። መንግዛ ላቸው ያለው በተረፈ ዳና ሆኖ ያላችሁበት ቦታ ሰላማችሁ ይብዛ። እህቶቻችሁ፣ ወንድሞቻችሁ እግዚአብሔር ጠብቃችሁ፣ ወዳችኋለሁ ባይ እና አዲስ አዲስ ነገር ካለ ይዘን እንመጣለን። ቻናል ስድብ ምን የለም እና ጥሩ ጥሩ ነገር እናመጣለን። ሰብስክራይብ ያደረጋችሁ ቤተሰብ ሆኑልኝ ይላቸዋለሁ ባይ